ወደ አረብ ሀገራት ሄዳችሁ ቤት ውስጥ ለመስራት አስባችኋል፣ ወይንም ሄዳችሁ እየሰራችሁ ነው። ግን አረበኛ እየገባሽ አይደለም፣ እየገባ አይደለም? እንግዲያው እዚህ ቪዲዮ ለእናንተ ነው። በዚህ ቪዲዮ ቤት ውስጥ ኩሽና፣ እንዲሁም ከማዳብ ጋር በጣም አስፈላጊ የሆኑትን ቃላት እና ሀረጎች እንማራለን። አትፍሩ። በየቀኑ ትንሽ ትንሽ ከተለማመዳችሁት አረበኛ ቋንቋ በጣም ቀላል ነው። ቻናሉን ሰብስክራይብ በማድረግ የአረብኛ ትምህርቶችን ይከታተሉ። ቪዲዮውን ላይክ በማድረግ ይጀምሩ። ቤት ቤይት፣ ቤይት። ክፍል ጉርፋ፣ ጉርፋ። ኩሽነ መጥባኽ፣ መጥባኽ። መጸዳጃ ቤት።

ውሃ ሞያ ሞያ፣ ወይንም አንዳንድ አንድ አካባቢዎች ማይ ማይ። ዳቦ ኸብዝ ኩብዝ፣ አንዳንድ ቦታ አይሽ ይባላል። አይሽ ሩዝ ሩዝ ተመሳሳይ ነው።

ገህዋ ወይም አንዳንድ ቦታዎች አህዋ አህዋ፣ ወይም መደበኛ ቋንቋ የሚናገሩ ከሆኑ ሰዎች ቀህዋ ቀህዋ፣ ሻይ ሻይ ሻይ፣ ጁስ አሲር አሲር

ጊድር ጊድር። መጥበሻ ሚቅላ ሚቅላ። መጥበሻ ማለት ሽንኩላል ምናምን የሚጠበስ ሳህን። ሳህን ሳህን፣ ተቀራራቢ ነው ከአማርኛ ጋር ተቀራራቢ ነው። ማንኪያ ሚልዓቃ ሚልዓቃ ወይንም አንዳንድ ቦታዎች ሚላጋ ሚላጋ ይሉታል። ሹካ ሹካ ሹካ፣ ይህም ከአማርኛ ጋር ተቀራራቢ ነው። ቢላዋ ሲኪን ሲኪን። ኩባያ ወይንም የውሃ መጠጫ ብርጭቆ ኩብ ኩብ። አንዳንድ ሀገራቶች ኩባያ በእነሱ ቋንቋ ኩባያ ነው። የሻይ በራድ ኢብሪቅ ኢብሪቅ። ፍሪጅ ተላጃ፣ ወይንም አንዳንድ ቦታዎች ሰላጃ። ተላጃ ሰላጃ፣ ሁለቱም ይሆናል። ምድጃ ፎርን፣ ፎርን የሳህን ማጠቢያ ወይንም የእቃዎች ማጠቢያ ገሳለተ ሱሁን፣ ገሳለተ ሱሁን። ቆሻሻ ዝባላ፣ ዝባላ ቆሻሻ። ያ ከቤት የሚወጡ ቆሻሻዎች ወይም እንደዚህ ጠረግራጊዎች ባንድ ሁነው ዙባላ ይባላል፣ ቆሻሻ

ሩሂ ሂዱ፣ ለብዙ ሰዎች ሩሑ ሩሑ። ተነስ ወይም ቁም ለማለት ጉም ጉም። ተነሺ ለሴት ጉሚ ጉሚ። ተነሱ ለብዙ ሰዎች ጉሙ ጉሙ

ሲሊ ሱሑን ሲሊ ሱሑን ሲሊ ማለት እጠቢ። አሱሑን ሳህኖቹን፣ እቃዎቹን እጠቢ። አንዳንድ ቦታዎች ቀሲሊ ሱሑን ይላሉ። ቀሲሊ እጠቢ፣ ቀሲሊ፣ ገሲሊ፣ ሲሊ ሶስቱም ተመሳሳይ ነው። እንደ ሀገራቶች አነጋገር ስለሚለያይ ነው።

መጸዳጃ ቤቱን አስቺ። ነዝፊል መጥባህ ኩሽናውን አስጂ። ረቲቢል መላቢስ፣ ረቲቢል መላቢስ። ረቲቢ ማለት አስተካኪ፣ መላቢስ ማለት ልብሶች። ቅድም እንዳየነው ረቲቢል መላቢስ ልብሶቹን አስተካኪ። ጂቢል ቀህዋ ጂቢ ጂቢ ማለት አምጪ ነው። ጂቢል ጋህዋ ቡናውን ቡናው አምጪ። ጂቢል ሙያ ከተባለሽ ውሃ አምጪ። ጂቢ ሻይ ሻይ አምጪ። ጂቢ ማለት አምጪ ነው። ከዛ ቃላቶቹ የሚሉሽን ቃል ቀስ ብለሽ መስማት። ቢሱርዓ በፍጥነት፣ ቢሱርዓ በፍጥነት ሹክራን አመሰግናለሁ። ሹክራን ናዐም አቤት። ናዐም ናዐም አው ለማለትም ይሆናል። ኢዋ አው ኢዋ፣ ወይንም አንዳንድ ቦታዎች ኢ ኢ ብቻ ይላሉ። አው ማለት ለምሳሌ የሆነ ነገር እንደዚህ ላድርግ ስቲ አው ለማለት ኢ ወይም ኢዋ ይላሉ። ላ አይደለም፣ ላ አይደለም። ማ አፍሀም አልገባኝም። ማ አፍሀም አልገባኝም። የተናገረችው ቃል ወይም አረፍተ ነገር ካልገባሽ ማ አፍሀም ትያጣለሽ አልገባኝም። ሳሂማ ገብቶኛል። ሳሂማ ገብቶኛል። መራ ሳኒያ እንደገና ወይም ድገሚልኝ። መራሳኒያ እንደገና ወይንም ድገሚልኝ። የሆነ ነገር ነግራሽ ካልገባሽ ያንን ነገር እንዲትደግምልሽ ከፈለሽ መራሳኒያ፣ እንደገና ንገርኝ፣ እንደገና ያልሽውን ድገሚልኝ ን

ሀር ሙቅ፣ ባሪድ ቀዝቃዛ፣ ባሪድ ቀዝቃዛ። የዛሬው ትምህርታችን ይህን ይመስል ነበር። በዛሬው ትምህርት የአረብኛ ቃላቶችን እንዲሁም ሀረጎችን በየቀኑ በቤት ውስጥ በኩሽና እንዲሁም ከማዳማችሁ ጋር ተደጋጋሚ የሆኑ ቃላቶችን አይተናል። አሳሱ የአረብኛ ቋንቋ በየቀኑ በትንሽ በትንሹ የምንማረው ከሆነ በጣም ቀላል ነው። የአረበኛ ቋንቋን መማር የሚፈልጋችሁ ቻናሉን ሰብስክራይብ በማድረግ በዚህ ቻናል የሚለቀቁ የአረበኛ ትምህርቶችን ይከታተሉ። የቴሌግራም ቻናላችን ዲስክሪፕሽን ላይ ባለው ሊንክ ይቀላቀሉ። ለወዳጅ ዘመዱ ያጋሩ። የአረበኛ ቋንቋ መማር አለበት ለምትሉ ሰው ይህን ቪዲዮ ሼር አድርጉለት። ቪዲዮ ከተመቻችሁ ላይክ አድርጉ። በቀጣይ በሌላ ትምህርት እስከምንገናኝ መአሰላማ።